አሰላሙ አሌይኩም ወረህመቱላሂ ወበረካቱ ቤተሰብ እንዴት ናችሁ? ሰላም ናችሁ? ከእኔ ጋር ሁሉ ሰላም አልሐምዱሊላ። እናንተሳ እንዴት ናችሁ? ስራ ሁሉ እንዴት ነው? እንግዲህ ዛሬ ሱመያ እኔ እንጃ፣ ሁላችንም ያልጠበቅነው ነገር ነው። እኔ በጭራሽ እኔ ተመልሳ ወደ የመን ትሄዳለች ብዬ አላስብኩም ነበረ እን ከግዚያቶች በኋላ እሷም ንደቷ ሲበርድላት እንደገና ደግሞ ሰይድም ቢሆን የሄደበት መንገድ ትክክል እንዳልሆነ አንድ ቀን ይገባውና ይመለስና የበፊት ትዳራቸው የበፊት ፍቅራቸው ይመለሳል እያልኩ ነበር። እኔ በተስፋ ስጠብቅ የነበረው ንግስቷ እንግዲህ የምርም ተስፋ ቆርጣለች ማለት ነው። ተስፋ አሟጣለች ማለት ነው። ቪዲዮውን አሁን ቆራርጬ ነው እኔ ያቀረብኩት፣ ቆራርጬ ነው። ግን መጀመሪያ ላይ ስታወራ የነበረው ነገር በቃ በእርግጥ ማንም ሰው እንደጠበቀው አይሆንም። ሁሉም ሰው ከስደት ወደ ኢትዮጵያ ሲገባ ኢትዮጵያ ያለ ሰው አቀባበሉ እኛ እንደምናስበው፣ እኛ ናፍቀን እንደምንሄደው፣ እኛ ሰው ተርበን እንደምንሄደው በቃ እዛ ሂደን ደስተኛ ሆነን እንኖራለን ምናምን ብለን አስበን እንደምንሄደው እንደኛ ሆነው አይጠብቁንም እዛ እና እሷም እንዳለችው እሷም እንዳወራችው ቢሆን ከዛ ከየመን ወደ ኢትዮጵያ ስገባ አስበው የነበረውን ነገር ኢትዮጵያ ላይ እንዳላገኘችው ነው። በዛ ላይ ደግሞ ብዙ ቁስል አለባት፣ ብዙ ስብራት አለባት። ሱመያ እንግዲህ እንደምናውቀው እኔ ከመጀመሪያው ማጀምሮ እከታተላት አለሁኝና በዛ በስብራቷ ላይ በዛ በቁስሏ ላይ በአካባቢዋ ያሉ ሰዎች አቀራረባቸው ወይም አቀባበላቸው እሷ እንዳሰበችው ሆኖ ስላላገኘችው ተመልሳ ወደ የመን ለመሄድ ተገዳለች ማለት ነው። እንግዲህ እሄዳለሁ መጣለው ይሄዳለው መጣለው፣ በዚህ አመት ሳይሆን በዚህ ወር ውስጥ ነው የሚባለው። አይ ከወር እንኳን አለፈኝ ወራት ውስጥ ልበለው እንዴ። ተሽከረከርኩኝ፣ አይገልጸውም። ተሽከረከርኩኝ፣ ተሽከረከርኩኝ። እውነት ከሰና እንደተነሳው በየሀገሩ እጀ ቢሆን ዓለምን አዳርሻለሁ። በቃ ለማንኛውም እንግዲህ ከኢትዮጵያ ወደ የመን ገብቻለሁ። የመን አደም። ያው በረራ ያለው አደን ስለሆነ ማለት ነው። ቀጥታ ከጥጣ ወደ አደን ነው ወጥቶ እና ቀጥታ መጥቻለሁኝ ማለት ነው። እንግዲህ እንደምታዩት ሀሰና ስመጣ የሀገር ኮተ ሰፍዴ ፍዴን ስላየውኝ በአሁኑ ስመጣ ልጆችን እና ይችላል ሻንጣጥል ጥልጥል በቃ እንጂ ምንም እንትን የሌለበት በቃ መኪና ባስ ላይ እንዴ ይጭኑላችኋል በቃ ምንም ግልግል ደረጃ ማውጣቱ፣ ደረጃ ማውረዱ ምን ማለት ሰው መሰብሰቡ። ያው ራሱ ደረጃ ማውጣቱ፣ ደረጃ ማውረዱ። አሁን እችን በቃ ነገርኳቸው ተለው ወርደው ተቀበሉ ሊሉላኩልኝ አመጣልኝ ማለት ነው። ያኛው የሚወስድልኝ ሰው ደውዬ ገን በገንዘብ ነው ያስወረርኩት ማለት ነው። ያ የእኛ በሻልዎች ናቸው፣ አግኝቻቸው ከሆቴል ሲወጣ ወደዚህ ይዘውኝ መጡ። ከዛ ሰው ወጣም ደግሞ እንግዲህ ያው እንደምታዩት ያለችበትን ቤት ሲጀመር መጀመሪያ የመለያ ያለች ተከራይተው የነበረው ቤት ነው። አሁንም እዛ ሄዳ ነው የገባችው። ደስ የሚለው ነገር የሰው ሀገር ሰው ያው ሁሉም ታማኝ ነው፣ ሁሉም ከሃዲ ነው ማለት ከዳተኛ ነው ማለት አይቻልም ግን ታማኝ ናቸው። እስካሁን ቤቱን ክፍት አድርገው መጠበቃቸው ታማኝ ናቸው የምር። እና ማለት ኢትዮጵያ ላይ ቢሆን አሁን የፈለገ ከፍላበት ብትሄድ እኛ ሀገር ላይ ይቅርታ አርጉልኝና አይ እስከምመጣም ቢሆን ብሎ ያከራዩታል። ብቻ እና እሷ ግን ስትሄድ ቤቷን እንደነበረ ነው ያገኘችው፣ ተከራይታ ከፍላበት የነበረውን ቤት ስትመለስም ወደዛ ስትሄድም እንደውም አጸዳድተው ምናምን ፏ አድርገው ነው የጠበቁኝ እያለች ነው። እና መጀመሪያ የነበረችበት ቤት መጀመሪያ ቀርጻ ለቃልን ነበር እና ቪዲዮውን ያው ቤት ነው እዛው ቤት ነው ያለችው። እና የምር እሱ መያየ እኔ እንጃ። እኔ በጣም አዝኛለሁኝ። መሄድ የለባትም ነበረ። አሁን ሁለት ኪሳራ መመለሷን እሷም አስባበት አይደለም ግን አስባበት ከሆነ እንደምትመለስ አስባበት ከሆነ መጀመሪያ ላይ መምጣት የለባትም ነበረ። እኔ የምር የምር ጥንካሬዋን አለማድነቅ አይቻልም። በጣም ጠንካራ ልጅ ና ሱመያ፣ በጣም ጠንካራ ሴት ናት። እንኳን እሷ አይደለም ሁለት ልጅ አንድ ልጅ አንጠልጥላ ማናት ከዛ ከዚህ የምትለው በቃ አላደለ የሆነ ድብርቷን ለማስወገድ ምናምን በቃ ለተመልካች የሚሆን ደስተኛ ሁና ለመታየት። በቃ ለተመልካቾቿ ክብር ያላት ናት። አዝና መታየት አትፈልግም። በቃ ለወዳጅም ደስ ይለዋል፣ ጠላትን ደግሞ ይከስራል። እና ሁለት ልጅ አንጠጠላ በቃ የፈለገችውን አድርጋ የፈለገችበት ደርሳ ነው የምትኖረው። እና ብቻ አላህ ያግዝሽ ከነ ልጆቿ አላህ ባለችበት ይጠብቃት። ግን አሁን ወደዛ ስትመለስ፣ ወደዚ ስትመጣ ሌላ ኪሳራ፣ ወደዛ ስትመለስ ደግሞ ሌላ ኪሳራ። በጣም ያሳዝናል። ሰይድ ራሱ ያው ባለፈው የለቀቀውን ቪዲዮ አይታችሁታል። እያለቀሰ ነበር ሲለምናት የነበረው። ያው መሄዷ ታይቶት ነው መሰለኝ። እሷ እንግዲህ ከዛ በፊት ሊሆን ይችላል ሄደችው እና ታይቶት ነው መሰለኝ እንግዲህ እያለቀሰ ሲለምናት ነበረ። እኔ በዛ ቪዲዮ ከሷ በቃ እርቅን እየጠበቅኩ ነበረ። በእርግጥ ያው ይከብዳል፣ ሁሉ አንዴ ልብ ከተሰበረ መልሶ መጠገኝ ነው ሩቅ ነው። ግን ቢሆንም ያው ወልዳለታለች እና የተዋለደ ሰው ምንም ቢሆን አሁን እነሱ ምንም ቢሆን መቼም ቢሆን መታረቃቸው አይቀርም፣ ይታረቃሉ እዛው ድረስ እሷም ትጎዳለች፣ ልጆቿ ይጎዳሉ። እሱም ደግሞ አላወቀውም መሰለኝ እንጂ እየተጎዳ ነው ያለው። ቢያውቀው ኑሮ አልባነ ሆኖ ነው እንጂ እየተጎዳ ነው ያለው። ስለዚህ እነሱ መታረቃቸው አይቀርም፣ ሄዶ ሄዶ ይታረቃሉ። ምንም ቢሆን በቅርቡ ባይታረቁ ልጆቻቸው ሲያድጉ ልጆቻቸው ቁጭ ብለው መክረው እናትና አባታቸውን ያስታርቃሉ። ይሄ አላህ ቀዳና ቀደር የመጨረሻ አህልሃቸው ነው ካልተባለ በስተቀር አላህ ካላላቸው በስተቀር ማታረቃቸው አይቀርም፣ ይታረቃሉ። ግን እስከዛው መቋሰል አይጠበቅባቸውም ነበረ። አሁን እየተቋሰሉ ነው ያሉት። ሱመያ እየተሰደበች ነው። ሱመያ እየተዛተባት ነው ያለው። ስለዚህ ደግሞ ይሄ ሁሉ እሷ ከዚህ በፊት ቪዲዮዎቿን አያለሁኝ እንደውም አሁን አሁን ላይ ተመልሼ የድሮውን ህይወቷን የድሮውን ላይፏን እኔ እየተመለስኩ እያየሁኝ በጣም እያዘንኩ ነው ያለሁት። እና በጣም ተከብራ የምትኖር ሴት አሁን ላይ ማንም ተራ ሰው መጥቶ የሚዘልፋት የሚዝትባት፣ የሚሰድባት በማን ምክንያት ነው? በሱ ምክንያት፣ በሰይድ ምክንያት ነው። አይደለም ወንዶች፣ ከያዛችሁ ያዙ፣ ከለቀቃችሁ ልቀቁ፣ በቃ የልጆቻችሁን እናት አታሰድቡ። እንዴ፣ አንዳንድ ወንዶች እኔ ግርም ነገር ይሉኛል። ሲይዟቸው ልቀቁን ይላሉ፣ ሲልቋቸው ደግሞ ያዙን ይላሉ። ስለዚህ ያ ሁሉ እንግዲህ ሱመያ ልብ ላይ ተጽዕኖ አሳድሮባታል። ከአካባቢዋም ከጎኗም የነበሩ ሰዎች ደግሞ እሷ እንደጠበቀቻቸው ሆና ሆነው ስላላገኘቻቸው ተመልሳ ወደ የመን ለመሄድ እንግዲህ ተመልሳ ለመሰደድ ያሰበችው የወሰነችው በዚህ በዚህ ምክንያት ነው። ይህንን እሷ ከወጣች ብዙ ረጅም ጊዜ ስለሆናት ምናምን ነው እንጂ እናውቃለን። በቅርብ የመጣን ሰዎች እናውቃለን። ሀገራችን ላይ ሄደን በአቅራቢያችን ካሉ ሰዎች ጋር ደስተኛ ሆነን እንኖራለን ብለን አናስብም፣ መቼም አብዛሃኞቻችን አናስብም። ምክንያቱም በራሳችንም የምናየው ነገር ነው፣ በሰዎችም ደርሶ የምናየው ነገር ስለሆነ እሷ ግን ከወጣች ስለቆየች በፊት ላይ ሰው ነው እንጂ የሚፈልገው ገንዘብ አልነበረም። አሁን ግን ከሰው ይልቅ ቀድሞ ተፈላጊው ገንዘብ ሆኖ አለ እና እሱ እሱ ነገር ሲያጋጥማት ነው እንግዲህ ተመልሳ ለመሄድ የወሰነችው እና በአንዳንድ በኩል መራቋ ደስ ይላል፣ መራቋ ደስ ይላል። ብትታረቀን እዛው መጀመሪያ ነበረችበት ሀገር ደስተኛ ሆና ትኖራለች። እንሻአላህ ደግሞ ይታረቃሉ እሱም ስተቱ ገብቶት ያጠፋው ጥፋት ጥፋት ገብቶት እስከዛሬ እንደሚያደርጋቸው ሳይሆን በቃ ያጠፋበትን ጥፋት ሱመያን ያስቀየመበትን ምክንያት የሱመያን ልብ የሰበረውን በሱ በኩል ያንን ያንን ነገር አስወግዶ ይቅርታ ጠይቆ ይታረቃሉ ማለት ነው ከዛም በኋላ ያው ከኢትዮጵያ መውጣቷ ደስ ይላል። ያው እንደ ድሮም ባይሆን እንደ ድሮም ፍቅራቸው እንደ ድሮም ያ የድሮም ላይፋቸው ተመልሶ ባይመጣ እንኳን እዚህ ሆና ኢትዮጵያ ላይ ሆና ከምትኖረው እዛ ሆና ያው ደስተኛ ሆና ከልጆቿ ጋር ትዳሯን ትቀጥላለች ማለት ነው። እና ሱሜ የኔ ወድ ለጥላት በትለሽ የምር እንደዚህ አታስደሰች። የጠላቶችሽ አሁን በጣም ይደሰታሉ። እንደውም እሷ እኮ አሁን በባህር ብላ በዛው በየመን ትሄዳለች ምናምን የሚል ቪዲዮ እኔ አይቻለሁኝ። ያ ነገር አሁን ተሳካላቸው ለእነሱ ማለት ነው። እነሱ ፈልስፈው በቃ እንደዚህ ብለን እና ብራት እንደዚህ ብለን እና ርቃት የሚለውን ነገር አስበው እንደዛ ብለው ነበረ። ተሳካላቸው፣ አሁን እውነት ሆነላቸው፣ ሄድሽላቸው ስለዚህ እስከ መጨረሻው በቃ አተተይላቸው። አንቺ ስንት መጽዋት የከፈልሽበትን ህይወትሽን ስንት የደከምሽበትን የለፋሽበትን ህይወትሽን ይህን ያክል አሳልፈሽ ለሰው መስጠት የለብሽን። በቃ የዛሬውን ስታዩ ነገ እዛ ቦታ ውስጥ መገኘትሽ አይቀርም። ነገ ትዳሮች ውስጥ መገኘትሽ አይቀርም። በቃ አላህ እንግዲህ የመጨረሻ አህሎሃሽ የመጨረሻ ውሳኔ ካልሆነ በስተቀር መታረቃችሁ አይቀርም፣ ትታረቃላችሁ። ስለዚህ ከዚህ በላይ እንኳንም ሄድሽ ከሄድሽ በቃ ባለሽበት መጀመሪያም በነበርሽበት ሀገር ደስተኛ ሆነሽ በቃ የድሮውን ደስታሽን ለመመለስ መጣር ነው። ከባለሽ ጋር መታረቅ ነው ያለብሽ አሁን ማለት ነው። አንቺን የሚያስከፋሽን ነገሮች ሁሉ በግልጽ መናገር እንዲያስወግድ ማለት ነው። ልጆቹን የሚፈልግ ከሆነ የድሮ ህይወቱን የሚፈልግ ከሆነ ይሄ እንደዛ የሚፈልግ ከሆነ ለሱ አንቺ የምትጠየውን ነገር አንቺን ያስቀየመሽን ነገር አንቺን ደግሞ ያስከፋሽን ነገር ማስወገድ ቀላሉ ነው፣ ለሱ ማለት ነው። ስለዚህ እንደዚ አድርጎ ጠቅልል ብሎ እዛም ዝም ሳይል ተጠቃሎ ከአንቺ ጋር ይኖራል ማለት ነው። በአንድ በኩል እንኳንም ሄድ፣ በአንዳንድ በኩል ደግሞ ያው ዲካማ ልጆች ይዛ በዛ ላይ እንደምታወራው እንግዲህ ብዙ እቃ ነበር ያንን ሁሉ ተሸክማ ምናምን ያው እናት ለሆነ ሴት ያንን ዲካም እንግዲህ እንትን ማለት ማሰብ አይከብድም። እና ከዛ ዲካም በኋላ ብዙ እንኳን ሳታርፊ ተመልሰሽ መሄድ ያሳዝናል። ብቻ ባለሽበት ሰላም ሁኚ ከነ ልጆችሽ። ወድጋሚ ደውዬላቸው ቁጥር ተቃይረን ነበረ መጡ እዛ ሄድን ማለት ነው። እና እነሱ ማላ ያስጣቸው አወረዱልኝ። ከዛ በቃ ሲሄድ ማለት ነው ከኢትዮጵያ ኢትዮጵያ ከሀምሳ ከሀምሳ ሺህ በላይ ነው ያወጡት ማለት ነው። እና እንደውም ይህን ሁላ ከምገዛ ምን አለ ዘው ገዝቱ። በጣም የተናደርኩት ማለት ነው፣ ይህን ሁላ አውጥቼ ኪሎ ከፍዬ ምን እንደዛ ፍዴን በልቼ መከሬን አይቼ ምን አለ ዘው ኢትዮጵያ በገዘው ነው ያልኩት ኢትዮጵያ ለምን አልገዛሁም ነው ያልኩት ማለት ነውና በጣም የተናደድኩት በመግዛት የራሱ የሚያውን የሚያወራውን ሰብስቤ እኔ ራሱ ከሄድኩ በኋላ ምለብሰው ልብስ ራሱ አስጥላል። እና ብዙ ጊዜ እውነት ለመናገር ከሆነ በተለይ እዚህ እኔ ያው ወደ ሌላ ሀገር እንኳን ልብስ ምናምን አለ መሰለኝ ሰው ወደ ዱባይ ምናምን፣ እዚህ ግን እንደምፈልጉት አይነት ልብስ ስለሌለ ኢትዮጵያ ስትሄዱ ወይ ፋሽኑ ያለፈበት ሊሆን ይችላል ወይ በቃ መልበስ የሚደብራችሁ አይነት ልብስ ነው ማለት ነው። እዚህ ቆንጆ ያላችሁ ልብስ ኢትዮጵያ ይደብራችሁ ይችላል። እና በጣም እኔ ራሱ በጣም ነው የተናደርኩት ምን አለ ባልገዘው ያልኩት ማለት ነው። እዚህ ጋር የሁሉም ሁሉም ቢሆን ያለፈው አለፈ። ከአረብ ሀገር ከተለያዩ ሀገራት ወደ ኢትዮጵያ መግባት ስትፈልጉ በቃ አልባሳት መግዛት የለባችሁም። በቃ አገራችን አገራችን በቃ ቆንጆ ቆንጆ ነገር አለ፣ መርጣችሁ እዛው መግዛት ትችላላችሁ። ቢያንስ ካላችሁበት ሀገር የሆነ ማሽነክ የሆነ እቃ ምናምን እንደዚህ አይነት እቃ ነው እንጂ መገዛዛት ያለባችሁ አልባሳት፣ የሰውነት ልብስ መግዛት የለባችሁም። በቃ የኢትዮጵያን የሚያክል ነገር የለም በአልባሳት በኩል። እዛው መርጣችሁ መግዛት ትችላላችሁ ማለት ነው። እና ለዛሬው እንግዲህ ቪዲዮ ይሄን ይመስላል። አረ ተው ሰብስክራይብ፣ ተው ቤቴ ሞቁ ሞቅ አድርጉልኝ። ነው አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።